አረ በስመአብ ወወልድ። ኧረ እግዚኦ፣ ኧረ እግዚኦ፣ ኧረ በስመአብ። አይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን እናሳብ ልጆች ተሰየን። ብንጸድቅም ባንጸድቅም እንኳን ክርስቲያኖን። ኢየሱስ ታውቃላችሁ አይደል? የተቀበለው መከራ አይደለም እናንተን ያዳናችሁ እኔና እናንተን ያዳንን እርግጠኛውን ልንገራችሁ፣ ይህ ሰው አሁን ያለውን መጫወት አይደግም። ያመነ የተጠመቀ ይድናል ያለው ክርስቶስ ነው ወይስ አንዳንድ ኢትዮጵያውያን ናቸው? ወንጌልን የማያውቁ ብዙ ሰዎች እንዳሉ ማሳያው ይህ ወንድማችን ነው። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒቆሃዋን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቆያችሁ፣ እኔ አለሁ፣ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ውድ ኦርቶዶክሳውያን፣ ዛሬም በድጋሚ በአዳዲስ ቢት በመለሽ የመጥቻለሁ። በዛሬው ቪዲዮ እጅግ አስተማሪ ቪዲዮ ና ያለን ብዬ ያስባለሁ። የመጀመሪያው በቤተክርስቲያን ቅጥር ግቢ ሲሰርቅ የተያዘ ምዕመን በዱላ ሲደበድቡት የሚያሳይ ቪዲዮ ተለቆ ብዙዎችን እያነጋገረ ነው፣ ብዙዎችም እየተቃወሙት ነው ያለው ነገሩና አብረን ጉዳይ የምና ይሆናል። በተጨማሪ ፓስተሩ እኛን ያዳንን ኢየሱስ በከፈለው የደም ዋጋ አይደለም ሲሉ ኢየሱስን እንግዲህ አደባባይ ክዶታል ማለት ነው። በዚህ ዙሪያ ሰፋ ያሉ ማስረጃዎችን የማስደምጣችው ይሆናል። እንዲሁም ርዕሰ ሊቃውንት አባ ገብረ ኪዳን ፓሪስ መግባታቸውን አስመልክቶ የተለቀቀ አንድ ቪዲዮ አለ። እሱንም የማስደምጣቸው ይሆናል። ሁላችሁም ይህን ቪዲዮ ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት፣ ሼር ማድርጉት። ከቻላችሁ ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁኝ። ተከታተሉኝ። ይህን ቻናል ሰብስክራይብ በማድረግ ቤሰብልቶን ገብዛችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። ይህንን ግለሰብ ሌባ ብላችሁ ቤተ ክርስቲያን ውስጥ ስደበድቡት ለነበራችሁ ይህ ቪዲዮ ለእናንተ ነው። አንድ ቪዲዮን አይተን እንመለስ። ምናልባት ንግግሬን ይሄ ከግል ስሜት የመነጨ እንዲሆን ስለማልፈልግ አንድ ቪዲዮ ላሳያችሁ። ልክ እናንተ ወንድማችሁን ሌባ ብላችሁ ኃጢአተኛ ብላችሁ በዱላ እንደምትመቱት ሁሉ እነሱም ይችን የምትመለከቷትን ሴት ዘማዊ ብለው ኃጢአተኛ ብለው በድንጋይ ሊወግሯት ሲመጡ መድኃኒታችን ኢየሱስ ክርስቶስ ደረሰላትና በድንጋይ ሊወግሩ ለመጡት አንድ ጥያቄ ጠየቃቸው። ምን ብሎ? ከእናንተ ውስጥ ኃጢአት የሌለበት በደል የሌለበት ወይንም ንጹሕ የሆነ ካለ መብቱን ሰጥቼዋለሁ፣ የመጀመሪያውን ድንጋይ ይወርውርባታል። ከዛ በኋላ ሁሉም የየራሳቸውን ኃጢአት አሰቡ። ከዛ አንገታቸውን አቀርቅረው በየራሳቸው ኃጢአት እያፈሩ ወደ ኋላቸው ተመለሱ እና ይሄንንም ወንድማችሁን ሌባ ኃጢአተኛ በደለኛ ብላችሁ በዱላ ስትመቱ ለነበራችሁ ኢየሱስ ክርስቶስ ተመሳሳይ ጥያቄ ቢጠይቃችሁ ማለትም ከናንተ ውስጥ ኃጢአት የሌለበት ካለ ኤ ልጅ በዱላ ይምተው ቢል ማናችሁ ትመቱ ነበር? እንደዛ ስል ሌብነትን እያበረታታው አይደለም። ኢየሱስ ክርስቶስም ያችን ሴት ያተረፋት ዘማዊነትን ደግፎ አይደለም፣ ማንም በማንም ላይ የመፍረድ ስልጣን ንጽህና የለውም እያልኩ ነው ከገባችሁ። በጣም ደሞ ያናደደኝ ልጁን እምደበድቡበት ስፍራ ቤተክርስቲያን መሆኑ ነው። ቤተክርስቲያን እኮ የኃጢአተኞች መፈወሻ ቦታ ነች፣ ሐኪም ቤት ነች። ይሄ ቦታና ይሄ ስፍራ ለኃጢአተኞች ለበደለኞች ሲል ራሱን አሳልፈው የሰጠው የኢየሱስ ክርስቶስ ስፍራ ነው፣ የሱ ቤት ነው። ሌባም ሆነው ይምጡ፣ ዘማዊ ሆነውም ይምጡ፣ ከነቁሽሽናቸው ከነኃጢአታቸው ይምጡ። እሱ ያነጻቸዋል። ይልቅ ለአባቶች ብታገናኙት ኖሮ፣ ፍቅር ብትሰጡት ኖሮ ይህን ግለሰብ ከዚህ ኃጢአቱ ታወጡት ነበረ። ሲቀጥል፣ እባካችሁ እንደ ጻዲቅ የሰውን ኃጢአት በቪዲዮ እየቀረጻችሁ አትፖስቱ። ሰው ስላላየብን እንጂ ኮ እኛም በጣም የሚያሳፍር እያንዳንዳችን ማለት ነው ፈጣሪ ያየብን ብዙ ነገር አለ። ስለዚህ የሰውን ኃጢአት የሰውን በደል በቪዲዮ ቀርጻችሁ እንደ ንጹህ እንደ ጻድቅ አትፖስቱ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ኦኬ፣ እንግዲህ የኛው መረጃ እንዳያችሁት ነው። ይህ ወንድማችን እንግዲህ እጅግ በሚያሳዝን ሁኔታ ይህን ነገር አድርጓል። ነገር ግን ወንድማችን ያለውን ነገር አብራርቶ መልሶበታል። ወንድማችን ምርጥ እይታ ነው። እግዚአብሔር አክብርልን ማለት ወዳለው እኛ ኦርቶዶክስ ያን ደግሞ እንደዚህ ያሉ ቦታዎች ላይ እንደዚህ አይነት ነገር ሲፈጸም ካየን እንደዚህ ዱላ ሳይሆን መልስ ያለብን እንደ አንድ ኦርቶዶክሳዊ ወደ ቅድስት ቤተ ክርስቲያን ተመልሶ ወደ ንስሐ አባቱ ገብቶ ንስሐ እንዲገባ ማድረግ እየቻለን እንደዚህ በዱላ መግዛት ጥሩ አይደለም ብዬ አስባለሁ። እና በተቻለ መጥ እንደዚህ ያሉ ሰዎች ላይ ከፍተኛ ጥንቃቄ እያደረግን ብንመክራቸውና ና ብንገሰሳቸው የጠፉትን በጎች የምንሰበስብ እስከሆነን ድረስ እንደዚህ ያለ ነገር መልስ ስለማይሆን መክረን ገስጸን ወደ ቤቱ እንዲመለስ ማድረግ እየቻለን እንደዚህ ያለ ድርጊት ማድረግ አግባብ አይደለም ብዬ አስባለሁ። እስኪ ወደ ቀጣይ መረጃ ነሄድ። በነገራችን ላይ ኢየሱስ ታውቃላችሁ የተቀበለው መከራ አይደለም እናንተን ያዳናችሁ እኔ እና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ የተወዳችው የሰዎቻችን ይህንን መረጃ ኮፒ ሊንክ ሪፖርት አድርጉልኝ። እንግዲህ ያው ከሰሞኑ ዮናታን አክሊሉ በአዲስ አመጣጥ መጥቷል። እኔ አላቅም ምናልባት ይህ አስተምሮ ኬት የመጣ እንደሆነ አላውቅም ከሰሞኑ አዲስ አስተምሮ ይዞ መጥቷል በትንቢተ ኢሳያስ በምዕራፍ 53 ወንጌላውያኑ በወንጌላት ጻፊያኑ በጽሁፋቸው እነ ቅዱስ ጳውሎስ በመልእክታቸው ቅዱስ ሉቃስ በሐዋርያት ስራ በተለያዩ ቦታዎችን የክርስቶስ ሕማምና መከራ ተገልጧል መጽሐፍ ቅዱስን ገልጦ የሚያነብ ሰው ነቢያቱ በትንቢት ሐዋርያት በስብከት ሰማዕታቱ በደም እንዴት እንደመሰከሩ በስፋት ተቀምጧል አዲስ ህሳቤና አዲስ አስተምህሮ ይዞ መጥተዋል እርግጥ ነው ከአምስት ስድስት ዓመታት በኋላ ይቅርታ ሊጠየቅ ይችላል በፕሮቴስታንቱ ቤተ እምነት ያላቸው ወንድሞቼ እህቶቼ የከፈታችሁት መጽሐፍ ቅዱስ ከማንበብ ከመስማት ባሻገር እንድትጠይቁም የሚረዳ ነው ለጆሯችሁ አዲስና እንግዳ የሆነ ትምህርት ሲመጣ እንዴት ለምን ብላችሁ ጠይቁ አለያ ትፈቀቅ ትላላችሁ ትጠፋላችሁ ከአምስት ስድስት ዓመት በኋላ ማንም የመጣ ስህተት የሆነ አስተምሮ ያስተማርኩት አሁን አርሚ ያለው ሲላችሁ ያኔም አሁን የምታጨበጭቡ ከሆነ ያላችሁበት ነገር ትክክል አይደለም ማለት ራሳችሁን ጠይቁ። ይሄ ቢያንስ አዎንታዊ ለሆነ አመለካከት ላላቸው ለፕሮቴስታንት ቤቶች ወንድሞች ነው። ለምሳሌ በእኛ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መምህር ተነስቶ እንደፈለገ ማስተማር አይችልም። የሌለውን ትምህርት ማስተማር አይችልም። እንግዳ ስብከት መስበክ አይችልም። ቢሰብክስ ያ ሰው በስብከቱ ይጠየቃል። ሊቃውንት ጉባኤ አለ፣ ቋሚ ሲኖሮስ አለ፣ ቅዱስ ሲኖሮስ አለ። እስከ ውግዘት የሚያደርስ ይሆናል እና ሰግድ ሳሌ ነበጋሻው ለሳሌ እነሱ ዜታ ሳሙኤል ማየት ይቻላል፣ አይታችኋል። በሊቃውንት ጉባኤ ይመረመራል፣ በቋሚ ሲኖሮስ ይታያል። ከዛ አልፎ ሲመጣ በምልአተ ጉባኤ በብፁ ቅዱስ ፓትርያርኩ ውግዘት ይተላለፈበታል። ስህተት ነው ካለ ደግሞ ይቅርታ ጠይቆ ይመለሳል። እዛ ቤት ግን ይህንን እያየው አይደለም። ማንም እየተነሳ የተለያዩ አስተምህሮቶችን እያስተማረ ነው። ትውልድ እየገደላችሁ ነው። ስለዚህ ቢያንስ ቢያንስ ጠይቁ። ነው ስለ እነሱ የተቆረቆርኩ አይደለም። ጠይቁ ግን ትክክለኛ ንዕድ ክብርት አንዲት ኩላዊት የሆነችቷ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ ሃይማኖት ናት። መርምሩ፣ እወቁ፣ እሹ፣ ፈልጉ ታገኟት አላቸው። እሷም አንድ ጊዜ ለቅዱሳን የተሰጠችቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ነቢየ እግዚአብሔር ኤርምያስ በትንቢቱ እንዳስቀመጠ ውጡ፣ ጠይቁ፣ መልካቢቷ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ተረማመዱ እንዳለ እርሷ መንገድ ቤተክርስቲያን ኦርቶዶክስ ሳይት ተዋሕዶ ናት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? እንደሰማችሁት ነው እንግዲህ። ኢትዮጵያ ውስጥ በወንጌል እናምናለን የሚሉ ግን ወንጌልን የማያውቁ ብዙ ሰዎች እንዳሉ ማሳያው ይህ ወንድማችን ነው። ምክንያቱም ያመነ የተጠመቀ ይድናል የሚለውን ቃል የተናገሩት ኢትዮጵያ ውስጥ ያሉ ሰዎች ሳይሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ቃሉ ተጽፎ የሚገኘው በዚህ በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን በሚያስተምርበት ደግሞ በሚያዝበት ሰዓት ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ተናግሯል። አንድ ሰው ለመዳን መጠመቅ ግዴታ እንደሆነ ጥምቀት ለድነት አስፈላጊና መሰረታዊ ጉዳይ እንደሆነ ጌታችን ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ስለዚህ በወንጌል እናምናለን እያሉ ጥምቀት የማይቀበሉ፣ በወንጌል እናምናለን እያሉ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን አማናዊ ሥጋና ደም ነው፣ እውነተኛ የጌታ የኢየሱስ ክርስቶስ ሥጋና ደም ነው ብለው የማይቀበሉ የማያምኑ የሥላሴን አንድነትና ሶስትነት እንኳን ለይተው የማያውቁ ሰዎች ናቸው፣ በወንጌል እናምናለን ብለው የሚናገሩ። ስለዚህ ያመነ የተጠመቀ ይድናል። አዎ መጽሐፍ ቅዱሳዊ ቃል ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ የተጠመቀ ይድናል፣ የዘላለም ሕይወት አለው። ያላመነስ ይፈረድበታል። በማን ያላመነ? በአብ በወልድ በመንፈስ ቅዱስ ስም ያላመነ ይፈረድበታል፣ ይላል። ስለዚህ ምን አምነው ነው የተጠመቁት ለሚለው እግዚአብሔርን አምነን ነው ስላሴን አምነን ነው አብ ወልድ መንፈስ ቅዱስን አምነን ነው። ይህንን የማያምኑ ብዙ ሰዎች እዚያ ህብረት ውስጥ አሉ። ስለ ስላሴ የማያውቁ የአካል ሶስትነትን የማያውቁ የስም ሶስትነትን የማያውቁ አብን የማያውቁ ወልድን የማያውቁ መንፈስ ቅዱስን የማያውቁ ስለ እግዚአብሔር ምስጢር ያልተረዱ እዚያ ቤት ውስጥ ደግሞ ብዙ ሰዎች አሉ ስለዚህ እኛ የተጠመቅነው እግዚአብሔርን አምነን አውቀነው ክብሩን፣ ዘላለማዊነቱን፣ አምላክነቱን ደግሞ ከሶስቱ አካል አንዱ አካላዊ ቃል ጌታችን ኢየሱስ ክርስቶስ በስጋ መገለጡን ነው። ቅድም አንተ እንዳልከው ፍጹም ሰው ፍጹም አምላክ። አዎ ፍጹም ሰው ፍጹም አምላክነቱን ከምናምናቸው መሰረታዊ ትምህርቶቻችን መካከል አንዱ ትምህርት ስጋው የሚባለው ነው። የክርስቶስ ፍጹም ሰውነትና ፍጹም አምላክነት የሚገለጥበት ነው። ስለዚህ በምስጢረ ሥላሴ እናምናለን። በምስጢረ ሥጋዌ እናምናለን። ከሦስቱ አካል አንዱ ፍጹም ሰው ሆኖ በተዋሕዶ ከብሮ ተገልጧል። በጥምቀት እናምናለን ዳግም የምንልወለድበት ልጅነት የምናገኝበት ስለሆነ በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እናምናለን፣ ምስጢረ ቁርባን ብለን ደግሞ በዘመን መጨረሻ በትንሳኤ ሙታን እናምናለን። ክርስቶስ ከሞት እንደተነሳ፣ ሞታችንን በሞቱ እንደገደለ በእርሱ አምነን የተጠመቅን ሁላችንም በዘመን ፍጻሜ ከሞት እንደምንነሳ እናምናለን። ስለዚህ ያነሳቸው ሐሳቦች መጽሐፍ ቅዱሳዊ አይደሉም፣ የግል ስሜቶች ናቸው። የግል ስሜት ደግሞ ስጋዊ ነገርን ሊያስደስት ይችላል እንጂ የዘላለም ሕይወትና እረፍት መስጠት አይችልምና እባካችሁ ወንጌል እናነባለን የምትሉ ግን ደግሞ የወንጌሉን ቃል ያልተረዳችሁ ሰዎች አሁንም ወደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መታችሁ እውነታውን እንድትረዱ በክርስቶስ ፍቅር እንጋብዛችኋለን። ጸጋ ይብዛላችሁ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው፣ ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን በለን ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው ነው ክፍሉ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው እኛ እያደረግን ያለ ነው ኢየሱስ የተናገረውን እየደገምን ነው ስለዚህም የተባረክን አሁን ይህ ነገር ያነሳው ለምደ ወዳጃችን እንደው ሰው የሚድ ነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የእኛ ንግግር አስመስሎን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ለምሳሌ የተጠመቃችሁት እናንተ ሳታምኑ አይደለ የተጠመቃችሁት ብሏል ምናምን እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምናምን ነበር የተጠመቅከው። ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንት ወዲያ አይደል የዛሬ ሁለት ዓመት ሶስት ዓመት አካባቢ ከዛ በፊት እኮ ጭራሽ ከሰው ስጋን አልነሳም ብለህ ስታስተምር የነበርክ ስለሆነ በኋላ ነው ይቅርታ ጠይቀህ የመጣኸው። ምን አምነህ ነበር የተጠመቀው ነው ወይስ ከዛ በኋላ ድጋሚ ይጠመከ እ በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበረ ያደረከው ድጋሚ አጠመቁ ወይስ ዝም ብለህ ቀጠልክ? ባይሆን አንተን እንጠይቅሃለን። የክርስቶስን ፍጹም ሰውነት ስለ ካርክ ማለት ነው፣ ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው እኛ ጋር። ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት በትፈልግ ወዳ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብን፣ መቀበል አለብን። በአጭሩ ጸሎተ ሃይማኖትን ይህ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን ብለን ምንድን በሚመጣው የሚወት ብለን እስከምጨርሶ ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አማሪ ሚስጥራት ሚስጥራት ሥላሴ፣ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን፣ ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው። ይህን ማመን አለበት። ይህን ስታምን እናጠምቃለን። ስለ ህፃናት እያወራ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለ፣ በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛን መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሆነ የተመኩት እርግጠኛውን፣ የልንገራችሁ ይህ ሰው አሁን ያለውን መጫመት አይደግመው። ያመነ የተመቀ ይድናል ያለው ክርስቶስ ነው ወይስ አንዳንድ ኢትዮጵያውያን ናቸው? ከየት አግኝቶት ነው? ከየት አመጣው? ከየት አነበበው? ከየት አነበብከ? ወዳጅ ኢየሱስ ክርስቶስ ሥጋን አልነሳም ብሎ ከሁለት ዓመት በፊት አስተምሮ ነበር። መልሶ ባስተማረበት መድረክ ላይ ይቅርታ ጠየቀ። ልክ አደለውም ነው። እድሜ ይስጠን ለዚህ ንግግሩም ይቅርታ ይጠይቃል። እናየዋልን። ደግሞ አሁንም ስለ እሱ ዝንተ ዓመት መሳሳት ወይም ምንፍቅና ላወራላቸው አይደለም። ጸረ መጽሐፍ ቅዱስ የምንለው በምክንያት እንደሆነ እንድታውቁት ነው ለዚህ አጥብቀን በክርስቶስ እንለያያለን። የምንል እዚህ ደግሞ በመልካም ወጣት ሽፋን ጭፍጭፍ አድርጎ ያማራል እንዴ! ክርስቶስን መካድ በስሙ ሽፋን ምንፍቅና መዝራት መጨረሻው የክርስቶስን ቃል ትዕዛዙን፣ ትምህርቱን አንዳንድ ኢትዮጵያውያን እንደሚሉት ብሎ መቀየር የጌታን ቃል ለወንድሞቻችን ቃልት ያሰማልን። ወንድሞቻችን በበቂ መልስ በማስረጃ ጭምር ምላሹን አሰምተውናል ማለት ነው፣ በደንብ ከተከታተላችሁና ከሰማችኋቸው። ነገር ግን ይህን ሰው እየተከተለው ብዙ ኢትዮጵያውያን ገደል እየገቡ ነው ያሉት። እባካችሁ ልትነቁ ይገባል። ትክክለኛ አስተማሪ የሆነች ቀጥተኛ የሆነች ይህች ቅዱስ ክርስቲያን ኦርቶዶክስ ቤተክርስቲያን አሁንም በሯን ክብሳ እየጠበቀቻችሁ ነው። የምራቅ ዛሬ ነው። ቶሎ ብላችሁ ሃይማኖታችሁን በደንብ አድርጋችሁ ልታዩት ይገባል። የሚመራችሁ ሰው በእንደዚህ አይነት መልኩ ሲቀጃብር፣ እናንተ ደግሞ ልትነቁ ይገባል። እምነታችሁን ልትፈትሹ ይገባል ብዬ አስባለሁ። ከዚህ ቀደም ወጣቱን ራሱን እንዲያጠፋፋ ሲሰብክ ነበር፣ ሲገፋፋ ነበር። ይህ ሰውዬ ነው እንግዲህ መልካም ወጣት እያለ መልካም ወጣት አስተምራለሁ የሚለው ነው። እጅግ የሚያሳዝን ነገር ለማንኛውም እስኪ ወደ የሀገር ከርከሩ ጴንጤ ከምሰበስብ አምስት ኦርቶዶክስ ይበቃል። የምሬ ነው ነገር ጴንጤ አያስፈልግም። አምስት እንደነ ዲያቆን ፈለገ አምስት ጥርት ያ የምሬን አስዌር ሶስት መቶ ጴንጤ ከምሰበስብ አምስት ኦርቶዶክስ ይበቃል። በርዝሊን አደምቁላል

ኦኬ እነኚህ ሁለቱ ደግሞ እንደምታውቋቸው አንዱ ፓስተር ሶፊ ነው። ይሄኛው ደግሞ ከዚህ ቀደም በፕሮቴስታንት ውስጥ ትልቅ የአገልግሎት ድርሻ ያለው በነቢያት ላይ የሚሰራ ነቢይ ነው። ይኛውን ደግሞ ትልቅ ድርሻ ያለው ነው። አሁን ግን ሲገባቸው፣ እውነት የት እንዳለ ሲገባቸው፣ ያለቀውን እውነተኛውን መንገድ እየተከተሉና እየፈለጉ ነው ያሉት። አሁንም እነ ወንድሞች ፈለግ አድርጋችሁ ብዙዎቻችሁ ከዚህ ከጨለማ ህይወት ውስጥ እንድትወጡ አሁንም ጥሬ በድጋሚ ማስተላለፍ እወዳለሁኝ። አንድ ተጨማሪ ብሎ

አንድ ሰው ነገሮች ይኖራል፣ ያስጨነቁ ነገሮች ይኖራል። ቁርሳ ቅድስት ድንግል ማርያም እባክሽ ችግር የፈችልኝ፣ በቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትዕዛዝ እንደዛ ትጸልያለህ። ተፈቶልኝም ያውቃል። በጣም በርካታ ጊዜ ተሰማ ላይ ተመልሳለች። በሚገባ እኔ አምላክ ናቸው በቤታችን ፍጹም ሰው ናት እንጂ አምላክ አይደለች ለዚህ ጥያቄ ትመለሳለች ማለት የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ ቢሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ ምንመለከታቸው ሰዎች ሌሎችም፣ ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ አምራፍ አምስት የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተደርቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰዋን ይዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም፣ በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾሙ ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉም? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት ያ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም ሐዋርያት ብቻ ግን ይህን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን አሁን ይህን ማድረጋቸው አምላክ አያሰኛቸውም ግን እጅግ ቅድስና እና ፍጹም ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል ያዕቆብ መልእክት ምዕራፍ አምስት ከቁጥር 15 እስከ 16 እርስ በርሳችሁ ጸል የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ወደ አንዱ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ነው። ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለው። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት ስለ እነሱን ለገዛ መጠየቄ ይህ መጽሐፍ ቅዱስ የሚያደርገኝ የሆነ ዜጋ ከሰጠኝ የሆነ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ ድኅረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ፣ የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ ሁለት ቁጥር 11 ላይ እንደተነገረ እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደመቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገን የሰራዊት ጌታ አዳኝ፣ ቤዛ፣ መድኃኒት ክርስቶስ ኢየሱስ በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጭለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት፣ ከጭለማ የወጣንበት፣ ራቁቱን ሆኖ ያለበሰን፣ ተጠምቶ ያጠጣን፣ ተርቦ ያበላን፣ ከሴጣን እስራት ነፃ ያወጣን፣ ከአባቱ ጋር ያስታረቀን አስታራቂያችን፣ መካከለኛ አማናዊ ሊቀ ካህናት አንድ ጊዜ ባቀረበው መሥዋዕትነት ዓለምን የሚያስታርቅ ሁልጊዜ ወድቆ መነሳት የማይጠበቅበት አብን እንዲ አድርግ የማይል በራሱ ኃይልና ስልጣን ሁሉ ማድረግ የሚችል የጨለማውን ዘመን ያለፍንበት ብርሃናችን ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን ወደ አብ የደረስንበት አማናዊ መንገዳችን፣ ነገም ደግሞ ይመጣል፣ ወደሱም ይወስደናል ብለን ተስፋ የምናደርገው አምላካችን ጌታ ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ክርስቶስ ነው። ወይንም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካል የተገለጠ አንድ አምላክ በቤተ ክርስቲያናችን የምንሰበው የክርስቶስን ስጋ የምንጠጣው የክርስቶስን ደም የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ አምልኮተ ማርያምን አምልኮተ መላእክትን የምናካሄድ ይመስሏል። ኖ መላእክት አይመለኩም። ድንግል ማርያም አትመለክም። ታቦት አይመለክም። ጻድቃን አይመለኩም። ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምድኑት እያላችሁ ታዋቅሩናላችሁ። ኦፍኮርስ ግን ከሞት ወደ ህይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራኒው ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ስጋና ክቡር ደም በመብላት ከሞት ወደ ህይወት የመጣ ነው። ያለ ስራችን ወደ ቤተክርስቲያን ከመጣን የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ህይወት እናድርጋለን። ስለዚህ ኦርቶዶክስ ተዋህዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪናት ብላችሁ መናገር ኃጢአት እና ነውር ስለሆነ ሜዳውም ቢሆን ፈረሱም ቢሆን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አመሰግናለሁ። ለወንድማችን ልደተ ቃል ቃሌት ያሰማልን። በእነዚህ አይነት መልኩ ቅድስት ቤተ ክርስቲያን አስተምረዋን ለ ህዝቦቿ እንዲሁም ለምእመኗ ታስተምራለች ማለት ነው። እንዲሁም ለአህዛብ የምናመልከው ኢየሱስ ክርስቶስ በእንደዚህ አይነት መልጎ እንገልጻለን ማለት ነው። እንግዲህ ከዚህ መቀጠል ምንሄደው ርዕሰ ሊቃውንት አባ ገብረ ኪዳን ወደ ፓሪስ ጉዞ አድርገዋል እና በዚያም እጅግ የሚገርምና የሚደንቅ አቀባበል አድርገውላቸዋል። ይህን ቪዲዮ ላሳያችሁና እንመለስ። እጅግ የሚገርም እውነት ላቸዋል። ደስ ላላይ ነው። ይህን ቪዲዮ ጀላቸሁ የመጣሁት እስኪ የት ነው እንመለስ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መቤት